ያጨሳል እንደ ይሄ? በእግዚአብሔር የማይሆን ነገር አታወሪ፣ በእናትሽ እኔ አታስደብሩኝም፣ አታስተብሩኝም፣ አታስጨንቁኝም። እሱ እንደዚህ አይነት ነገር የለበትም። ሲጀመር እርግጠኛ ናት። ከምን ጋር ምንም አይነት ነገር የለበትም። እኔ አይደብቀኝም። እንዴት ነው የሚደብቀኝ? እኔ እናንተ አውቃችሁ እንዴት ነው ያላቅም? ምንም ነገር አያደርግም። አውቃለሁኝ እሱን በደንብ ነው የማውቀው። እሺ ከአንቺ ተለይቶ የትም ሄዶ አያውቅም። አያውቅም የትም አይሄድም። እሺ አሁን የት ነው ያለው? አሁን ሾፒንግ ሄዶ ይሆናል። አንድ ላይ እኮ ነው የወጣችሁት ማርኮስ። አንድ ላይ አይደለም የወጣ ነው፣ እኛ ለብቻችን የወጣ ነው። እኔ እና ማርክ ወጣን። ከዛ እንደውም ሁሉንም ልናናግራቸው ነበር እሺ፣ ምንድነው ነው ይጠፋል ችግር የለውም። ሩታ መጀመሪያ ይህንን ነገር እንዴት ነው ማስቆም? ተረጋግጧት እናንተ፣ በቃ እንደዚህ ዓይነት ነገር ተፈጥሯል። ፍራንክ ያደርጋታል። እኔ የምሬን ነው የምላችሁ። መጀመሪያ አካባቢ ሳይሆን በቃ በጣም ደንግጬ ነበር። በቃ ሩታ እራሱ በቃ እንዴት አደነግጥ እንደዚህ እያሏት ምናምን ሁሉ። ዋናው መምጣታቸው ነው። ያው እኔ የአብሬሽ ማሽቃበት ነው የሩታን መከፋት የሚያስከፋችሁ እኔም ከፍቶኛል። እሺ አይዟችሁ በቃ። እኔም እኔ ፋሚሊዎች እንዲሁም የአብሬሽን የሩታ ፋሚሊ የሆናችሁ ሀገር ውስጥን ከሀገር ውጭም ያላችሁ ሁላችሁም በያላችሁበት ሰላማችሁ ይብዛ። እንግዲህ አሁንም ተመልሼ መጥቼላችኋለሁ ማለት ነው። ያው በመጀመሪያ ደረጃ እና አብሪሽ ትንሽ ጠፍተው ነበር በቪዲዮ ስለመጡልን እንኳን ደስ አላችሁ ማለት እፈልጋለሁ። የሰዓትም ነገር ትንሽ ግራ ስላጋባቸው ጠፍተው ነበር። ዋናው ከጠፉበት መምጣታቸው ነው። ትንሽ ስለተናፈቁ የምር እኔ በጣም በጣም ከምራቸው ላይ ናፍቀው ነበር እና ፋሚሊ ዋና መምጣታቸው ነው። ስላይክ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሁሉ እንዲሁም ደግሞ ከዚ በፊት ሰብስክራይብ አድርጋችሁ ላይክ እያደረጋችሁ ለምታበረታቱኝ እጅግ አድርጌ አመሰግናለሁ። ሰብስክራይብ ማድረጋችሁ አሁንም ቀጥሉበት። የምር የአብሬሽና የሩታ ፋሚሊ ሆናችሁ ይህንን ቻናል እስካሁን ሰብስክራይብ ማድረግ አለባችሁ እና ፋሚሊ ወይ ምንድነው የተፈጠረው? ዱባይ ላይ ምንድን የተፈጠረው? እኔ አብሪሽ አንድ ቀን ሱስ አለበት ሲባል ሰምቼ አላውቅም። ስንት አመት ሙሉ የአብሪሽን ቪዲዮ ስከታተል የሱስ ነገር እኔ አላውቅበትም። ቆይ ምንድን የተፈጠረው ዱባይ ላይ ማለት ነው እንዴ? ቆይ እነ ፅጌ ብር አስበው ነው? አብሪሽ ራሱ ሊያገባ ትንሽ ቀን የቀረው ሚስቱ እንዴት እንደዚህ ፍራንክ ያደርጋታል? ዳ እሱን እሱ ይገርማቸዋል እንዴ? ከነፅጌ ጋር አጋፍጧቸው እሱ ከርታ ጋር ሆኖ ምናምን? እንዴ! ኧረ ተው ተው እንጂ ኧረ ተው እናንተ ተው። አሁን እኮ በቃ ህዝቡን በእጃችሁ አስገብታችኋል። ከፈለጋችሁ ፕራንግ እያደረጋችሁ ከፈለጋችሁ አዝናኝ ቪዲዮ እየሰራችሁ የምር ነው ምላችሁ። ሁሉም የእናንተ ቪዲዮ በእናንተ እጅ ነው። አሁን በእናንተ በቁጥጥራችሁ ስር አድርጋችሁ ያለ የምር ነው ምላችሁ ወይ የሰው ፍቅር ማለት በቃ አንድ ነው። እኔ የምሬ ነው ምላችሁ። መጀመሪያ አካባቢ ሳ በቃ በጣም ደንግጬ ነበር። በቃ ምለው ነገር ነበር ያጣሁት ማለት ነው። ሩታ ራሱ በቃ እንዴት አደነግጥ እንደዚህ ያሏት ምናምን ሩታ ፍቅረኛዋ ባሏ ሆኖ ይህን ነገር እስከ ዛሬ ሳታቅ ድንገት ዱባይ ሄደው እንደዚህ ያለት ነገር ሲሏት እንዴት ነው ማደን ልደነግጥ ማትችለው እና ፋሚሊ በጠበቅንበት መንገድ አልመጡም። እኛ ደስ በሚል ሰርፕራይዝ በሆነ መንገድ ነበር ይመጣሉ ብለን የጠበቅነው እና በፍራንክ መጡልን። ያው ይሁን ችግር የለው፣ ዋናው መምጣታቸው ነው። ያው ትንሽ ተናፍቀው ነበር። አሁን በፍራንክ ቢሆንም ችግር የለውም። ያው ትንሽ ሩታዬን አስደብረዋታል እንጂ እኔ የገረመኝ እንትኖ አይደለም፣ እኔ የአብርሽ ማሽቃበጥ ነው። ሀሳቡን ያመጣው እሱ አዙሮም ደግሞ ነገሩን ወደ እነ ማርክና ወደ ጽጌ አዙሮ ራሱን ነጻ ያወጣው እሱ እንዴ። አረ መጨረሻ አካባቢ ተመልከቱ። እዚህ ጋር የሌለው በቦታ ላይ አታጥቅም። እራሳችሁ ከመለሳችሁ እዛው ተጫጫሱ። ስራችሁን አያችሁ። ይገርማል። የምር ነው የምላችሁ። እኔ የአብሪሽ ማሽቃበጥ እኔ የአብሪሽ እንትን ተመጅቶኛል። ሩታዬም ትንሽ በመደበሯ ተደብር ያለው የሩታ ድብርት የሆነ የሩታን መደበር የሩታን መከፋት ሚያስከፋችሁ እኔም ከፍቶኛልሽ። አይዟችሁ በቃ እኔም ከፍቶኛል እና በመጥፋታቸው ጠፍተው በቪዲዮ በመምጣታቸው ደስ ብሎኛል። ከዚህ በኋላም ደስ ደስ በሚሉ ነገር ይመጣሉ ብዬ ተስፋ አደርጋለሁ። የሰርቁን ቀን ናፍቆናል፣ ሁላችንም በጉጉት እየጠበቅን ነው። ከሰርጉ በኋላ ያለውም የሩታዬ ሰርፕራይዝ ሁላችንም በጉጉት እየጠበቅን ነው። እንግዲህ ፋሚሊ ነገ ቪዲዮ ከለቀቅጥልን በነገ እንገናኛለን ማለት ነው። እስከዛ ድረስ ሰላም ሁኑልኝ። ቪዲዮን ከወደዳችሁት ላይክ አድርጉት። ይመቻችሁ። ወዳችኋለሁ።